በርካቶችን እያነጋገር ያለው የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን ቁጭ የመመስል በጣም በሚገርም ሁኔታ በርካቶችን እያነጋገረ ነው። ግለሰቡ የአረብ ተወላጅ እንደሆነ ነው። ከፊሎቹ እውነት መለስ ዜናዊ አልሞትም ይሆን በማለት በርካቶቹ ሀሳባቸውን እያነሱ እንደሚገኙ ጨምረም ነው። ይህ እንግዲህ የአረብ ዜጋ እንደሆነ ጨምረም ጠቅላይ ሚኒስትር መለስ ዜናዊ በአገጫቸው አካባቢ ሙሉ ሽበት እንደነበራቸው ጭምርም እሱ ደግሞ አሁን ከፊል ነው። እስከዛሬ እስ እንዴት ነው በጣም ሳረጁም ወይ የሚለውም ጥያቄም ነው በርካቶችን ያነሳው በርካቶችን ያወዛገበ ነገር ነው። ለማንኛውም ይህ የአረብ ተወላጅና የውጭ ሀገር ዜጋ ነው የመመሳሰል ጉዳይ እንደሆነም ነው በርካቶቹም ሀሳባቸውን እየገለጹ ያሉት ማለትም ነው ተነስቶን በማለትም ከፊሎቹ ሀሳባቸውን ወይስ እንዳው አልሞቱም ተደብቆ ቆይቶ ነው እስካሁን ድረስ እየገለጹ ያሉት በማለትም ከፊሎቹ ሀሳባቸውን ሲያንጸባርቁና ሲያስተጋቡም የተስተዋለውን ሁኔታን በማስመልከትም ነው ለእናንተ ይዤላችሁ ያመጣሁት እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪታ ቦረንፉ ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ና ታማኒ መረጃ አገኘሁ ሰላም ቆዩልኝ